ቆየሁ ልተኛ መስሎኝ ነበር እናንተ ልብስን ቀይረህ ወደ ውጭ ልትወጣ ነው ይህንን ስትለው ግራ ተጋብቷል እስኪ አየር አስገቢ እስኪ ተንፍሽ ይላል ሐሴትም ትእዛዟን አክብራለች አሁን ተረጋጋሽ ይላታል አዎ እና ውሎ እንዴት ነበር ደህና ነኝ ሻምበል ደውሎ ነበር ውይ እኔ እኮ ደውላለሁ ብዬ በዘው ጠፋው አታስብ ስራ እንደሚበዛብህ ነግሬዋለሁ ቀጥሎም ኪራ እኔ ምልሽ፣ ሰሞኑን ስፖርት መስራት አቆምሽ እንዴ? አይ እሰራለሁ፣ ስለማልቀሰቅስህ ነው እንጂ አላይሽም ብዬ ነዋ። እኔ የማልቀሰቅስህ ራስህን ማስገድድ ስለሆነብኝ ነው። ስፖርት በራስህ ተነሳሽነት ሲሆን ደስ ይላል። ሴትም ለዛ ነው ምንጭ እየተጠጣ ዝናብ የማይጣጠው እኔ ምልሽ ግን ቃላቶቹን የት ነው የምታገኛቸው? ማንበብ ሙሉ ሰው ያድርጋል። አንብብ አንተ። ተነሳሽነቱ ካለህ እኔ መንገዱን አሳያሃለሁ። ኪራም አመሰግናለሁ ብሏል። በነገራችን ላይ የሰነፍ ሰው አእምሮ የሰይጣን ቤተ ሙከራ ነው አሉ። ይሄ ደግሞ ምን ማለት ነው? ይሄ ደግሞ ምን ማለት ነው? ለምሳሌ የማይሰራ ሰውን ተመልከት። ሁለት መቶ ተቀጥሮ የሚሰራን ሰው ስራውን ያናንቅበታል። ሁሌም ከማይሰራ ሰው ኔጌቲቭ ኤነርጂ ነው የምታገኘው። እሱስ ልክ ነሽ። ከተጫዋወቱ በኋላ ትንሽ ስለደበረኝ ወደ ውጭ እንውጣ ይላታል። እሷም አይ እኔ ግን ደብሮኛል ትንሽ መተኛ ትፈልጋለሁ። ቀጠለችና እኔ ግን ከኪራ ጋር ስሆን ምላሳም ሆኛለሁ፣ ብዙ እያወራሁ ነው፣ እተኛለው ያለችው ሴትዮ ቀጥላም ወደ ጽናት አምርታለች። ጽናት ኬችን እየሰራች ነውና፣ እንዴ ሐሴት እተኛለው ብለሽ አልነበር እንዴ? እንቅልፍን ቢያለኝና፣ ወደ አንቺ ጋር መጣሁ። ጽናትም ደና አይደለሽም እንዴ? አይ ደና ነኝ። ቀጥላም ሐሴት እኔ የምልሽ ጽናት፣ ኪራ ደና ሰው ነው አደል? አዎ፣ ለምን ጠየቅሽኝ? በዚህ ሰዓት ለቤት ሰራተኛ የሚሰጥ ክብር የለም፣ እሱ ግን ክብር አለው ለአንቺ ሴትም ስለ ኪራ ጥሩነት አጥብቃ ትናገራለች። በጣም መልካም ሰው እና ላመነበት የሚያደርግ ነው። ሴትም ድሮ ኪራን ሳውቀው እንደዚህ አልነበረም። እኔም ሳውቀው እንደዚህ አልነበረም ማለት ጽናት፣ የያሽውን ነገር ስትጥዩ ይሰበራል። እሱ ደግሞ ምን ማለት ነው? ዘን የሚያዘልቀውን ነገር ባንጀምረው ጥሩ ነው። አሴት ጽናት የምታወራው ነገር አልገባትም። ስለምን እያወራሽ ነው? ጣቢያ ቀላቅልሻለን። አሁም ሲለ ደከመ ነው መሰል ያስቀባጠረኛል። አሴት ጽናት ሽንኩርት እየላጠች ስለነበረ ብችል እኮ አግዝሽ ነበር። አቺም እንዴ! እና ኪራ ምን ሊበላ ነው? አወራችሁ ያለው ነገር ሀሴትን አልገባትም። ምግብ አትችም። እሺ ኪራ ምን ሊበላ ነው? ምን አመጣው እዚህ? ጽናትም እንደዛ ማለት ሳይሆን አሁን ነው ያልኩሽ ብላ ሀሳቡን አስቀይራለች። ሀሴትም ሌላ ጊዜ ብቻችን ስንሆን ታለማምጅኛለሽ። ት የሀሴት ምግብ አለመቻል አሳስቧታል። አይ ኪራ እንዴት ነው ምግብ የምትበለው? ሚስት አፍርሽ እስክሰራ እድሜ ሊሄድ ነው። ሄኖክና ጽናት ሄኖክ መንገዱን ዘግቶባታልና አሳልፈኝ ትለዋለች። ባለፈው የመታሸኝን ይቅርታ ጠይቅኝና አሳልፍሻለሁ ትልሽ ከኔ ምንድን ነው የምትፈልገው? እኔ ብዙ ስራ አለብኝ። ምን አድጊ ነው የምትለይ? እነን እየተጨቃጨቁ ያለ ኪራ መጣ። ምንድን ነው? አይ ኪራ ለጨዌ ነው። ጨዌ ቢሆንም እኮ ጨዌ ከሚያውቅ ሰው ጋር ይሻላል። እንትን ለምሩ የሄኖክን ጉዳይ ተነግረዋለች እኔ ሄኖክ ግራ አጋብቶኛል ለምን ለኪራ አትነግሪውም ትላለች ምሩ ኪራ በዚህ ሰዓት የሚሰማ ይመስልሻል ኪራ ዝም ካለማ የልብ ልብ ነው የሚሰማው ሄኖክ በዚህ ከቀጠለ በመጥበሻ ነው አናቱን የምለው አንቺ እኮ የመጥበሻ ልምድ አለ አንቺ እኮ የመጥበሻ ልምድ አለሽ ባሌን ራሱን ብለሽው የዛኔ እኮ መትቸው የሞተ መስሎኝ ልቤ ደነገጠ ፅናትና እምሩ ካፌ ቁጭ ብለው ሰኒን እየጠበቋት ነው። ያቺ የብዶች አለቃ የደርሻለው አለችሽ። እምሩም እየመጣች እንደሆነ ትነግራታለች። እኔ እዚህ ስመጣ ለኪራ አልነገርኩትም። ሀሴትና ኪራ ቤት ቁጭ ብለው ካርታ እየተጫወቱ ነው። ሶስት ጊዜ አሸንፈዋለች። ቆይ ከየት ነው ቁማርተኛ የሆንሽ ይላታል። ከአባቴ ጋር እጫወት ነበር። ከእሱ ጋር ስንጫወት እንቀጣጣ ነበር ጨዋታው ቅጣትም እንዳለው ትናገራለች። ከአባቴ ስጫወት ሻወርና ቀዝቃዛ ውሃ ነው ትለዋለች። አባሽም ትቀጫዋለሽ ጨዋታ ላይ ሁሉ ምክል ነው እሺ የኔስ ቅጣቴ ምንድን ነው ይላታል። ትንሽ ስለደበረኝ ወክ ማድረግ አለብን። ኪራ ቅጣቱን አክብሯል። ውጭ ላይ ወክ እያደረጉ ነው። እኔም ለኪራ ለምንድን ነው እህትና ወንድም የለለት ትለዋለች። እናትና አባቴ እኔን ከወለዱ በኋላ ብዙ ህክምና ፀበልም ያለዱበት ነገር የለም ግን ሊፈጠር አልቻለም። የተባረከው አንዱ ይበቃል። ሴትም እውነት ነው ቆንጆ ነህ፣ እሴቶች የሚወዱት አይነት ሰው ነህ እያለች ታሞግሰዋለች። ላይ አረኔ እየሞቀኝ ነው፣ እሴቶች የሚዘፍኑለት ወንድ አይነት ነኛ ይላል ሀሴት። ስለ ልጅነታቸው አንስተውም ተጫውተዋል። ሀሴትና ኪራ አብረው ይጫወታሉ፣ አብረው ወክ ያደርጋሉ። በፊቱ የበለጠ አሁን ተቀራርበዋል። በሌላ በኩል ጽናት ብቻዋን ትተክዛለች። አሁን ኪራ ከሌላ ሰው ጋር ደስታ እያጣጣመ ነው። እኔ መደሰት ሲገባኝ ለምን እከፋለሁ? የምፈልገው ይሄን አልነበር እንዴ? እያለች ብቻዋን ታወራለች። ቆዝማለች፣ አዝናለች እና ደረጃ ላይ ተቀምጣለች። ከኋላ ሄኖክ መጣና ነካ አደረጋት። የአባት አምላክ ቆሌህን ግፍፍ ያድርገው። ተይ፣ በወጣትነት እርግማን አያምርም! እና ልሳቅ የተለመደ ጭቅጭቃቸውን ቀጥለዋለኝ መስመር አለፍሽ ይላታል። መስመር ያለፍክም አንተ ነው። ተቀመጠበት ጥለው ሂዳለች። እሱም ሟች ከመሞቷ በፊት አሉ። በሌላ በኩል ናሆምና አምሩ ናሆም እምሩን እሽሩሩ እያላት ነው አዝሏታል። አንሶ ላይ ዘህ ና ብትኝ እኮ ይዤ መጣ ነበር። ለምን ላዝንሽ ነዋ። አያፈረሱ አያጉረምርሙ ዝም ብለው ይሂዱ። ሄኖክና ጽናት ሄኖክ ስልኬን ሳሎን ረስቸው መጠው ሂጅና ምጭልኝ እውነትህን ነው ነገሩ ከአንተ ጋር ከመሟገት፣ በሌባ ተዘርፈህ ከሌቦቹ ጋር ተደራድሬ ባስመልስ ይሻለኛል ብላ ስልኩን ልታመጣ አይሄደች ክ ለጽናት ሴራ እንዳሰረ እናውቃለን። የሆነ መድኃኒት ይዟለኝ። ጽናት ውሃ ልጠጣ በብርጭቆ ይዛ ነበረ። ከብርጭቆ ውሃ ላይ ሄኖክ መድኃኒት ጨምሮበታል። ይህ በእንዲህ እንዳለ ኪራ ወደ ኪችን ያመራል። ውሃ ጠማኝ ይላታል። ጽናት ውሆን አልጠጣችውም። ምክንያቱም ሄድ ሳሎንን ያመጣልሃለሁ ትለዋለች። አሁንም ማኪችን መጠው ይሄን እንጠጣለሁ። አይ ይሄማ የኔ ነው አጠጣው፣ ይሄኔ የተባለውን አንተ አጠጣም ትለዋለች። አይ ይሄ አባባል ነው ብሎ መድኃኒት የተጨመረበትን ውሃ አንስቶ ጠጥቷል። ጽናት የተቀመመው መድኃኒት ኪራ ስለጠጣው ኪራ አዙሮ ጥሎት አለኝ፣ እራሱንም አያውቅም። ጽናት ብሎም ተጣርቷል። ጽናትን መጣች ኪራ ኪራ እያለች ጠራለች። ኪራ ጽናትን ወደ ክፍል ውሰጅኝና ልተኛ ይላል። እንደዚህ ሁነህማ አልወስድህም ካልሆነ ለናሆም ልደውልና ሀኪም ቤት ይዘንህና እንሄድ አረ ባክሽ ልተኛበት ታምሜ እንኳን እረፍ ተሰጭኝ ይላታል ጽናትም ካልክማ ብላ ብርድ ልብስ አልብሰዋለች ከተነሳ በኋላ ምን ነው መሄድበት ነበረኝ እኮ ጭራሽ ብርድ ልብስ ታለብሸኛለች ይላታል አንተ እኮ ነህ እንዳትቀሰቅሽኝ አልከኝ ግራ ምን እንደሆነ ግራ ገብቶታል ራሱን አያውቅም ነበር ዙሮኛል ብለህ ነበር ደህና ነህ አይደል ምግባም ጭሊን ብሎ እሷን ሸኝቷታል ኪራ ምን እየሆንክ ነው በቅርቡ የእብደት ባንዲራ ማውለብለብህ ነው ሀሴት እና ሄኖክ ደረጃ ላይ ተቀምጠዋል ቆይ አንቺ ስፖርቱን ተውሽው እንዴ እኔማ እየሰራው ነው ወንዶቹ አይሰሩም እንጂ ሄኖክም ተዳፈርሽኝ ይላል ሀሴትም አይከብድም እሴትን ማስፈራራል ሄኖክም እኔ ሳስፈራራሽ ነው አድል እሴትነትሽ ትዝሚልሽ ወንድ ነኝ ተያድል እንዲ የታል ወንድነትሽ አይምሮህ ማሰብ ያቆመው ከዛ ከካምፓስ ስትጫር ነው እኔ ባንቺ አባት ምክንያት ይሆቴን አጥቻለሁ። ይ ውልክ ትሰማኛለህ። ስራህንም ሆነ ትምህርትን ያጣኸው በእኔ አባት ሳይሆን በስራህ ነው እያሉ ብዙውን ተጨቃጭቀዋል። እኔ ግን እዚህ ላይ ይብቀኝና ቀጣይ ክፍሉን በቀጣይ ጊዜ ይዤላችሁ ቀርባለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሽር በማድረግ ቤተሰብ እንድትሆኑ በአክሮ ትጠይቃለሁ። አባት አለኝ በማይደክም ጉልበት በማይዝለው ክንዱ ለእኔ ከፍ ማለት የእሱ መዋረዱ ቅንጣት የማይጥለው ማይገዳደረው